መፍትሄ የሚለው ነገር ካለው እንለቀዋለን እንለቀሃለን፣ ብለን መፍትሄ የሚለው ነገር እንዴት ነውሳ? መዳን ምትችለው? ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በድጋሚ መተናል። እንግዲህ ገኒም አለች። ዛሬ እንኳን እንድታሸማግኝንም ነው እኔ የጠራሁሽ። አንደኛ ነገር ሁለተኛ ነገር ደግሞ እዳልንገባ መሰለኝ እኔ ነገሮችን እያየዋቸው በሄድኩኝ ቁጥር እዳልንገባ ነው መሰለኝ። ምንም አይነት ምግብ አልበላለን። ሰው ደግሞ ምግብ ካልበላ እንግዲህ ከሰባት ቀን በላይ መኖር አይችልም። ውሃ እንደውም ትናንትና ታሪኩን እየነገረን ውሃ ትንሽ ጠጣ ማለት ነው። ከዛ ወዲህ በኖርማል ውሃ ጠጣ ምናምን ብለን ራሱ ስንሰጠው ጭራሽ እምቢ አለ ማለት ነው። እና ይሄ ሰውዬ እሱ አብዷል፣ አይምሮ ልክ አይመስለኝም። ምክንያቱም አይምሮ ልክ የሆነ ሰው እንደዚህ አያደርግም አይደለም። እና እኔ ጤነኛ አይመስለኝም። ሰው ለተንኮል በጣም ጭንቅላቱን ከተጠቀመ ያ ሰው ጤነኛ አይደለም። ጤንኛ ይመስልሻል ስታየው። ግን ጤነኛ አይምሮ ያለው ሰው ህሊና አለው። ህሊና ያለው ሰው ደግሞ ክፉ ነገር አይሰራም እና ኢቨን እኔም ይሄው ከእሱ ጋራ ስታገል እዚህ ጋር ጉዳት ደርሶብኝ እንዳለ እጄ ታሽቼ ነው ያለሁት ማለት ነው። እና ተሰብሯል፣ በጣም እያመመኝ ነው እዚህ ጣቶቼ ጋር ማለት ነው። እና ቤተሰቦቻችን አሁን እንደ ዛሬ የመጣሁበት ምክንያት ምንድን ነው? እሱ ለሁለት ነገር ነው። አንደኛ ነገር መፍትሄ የሚለው ነገር ካለው እንለቀዋለን፣ እንለቀሃለን ብለን መፍትሄ የሚለው ነገር እንዴት ነው? እሷ መዳን የምትችለው ታድናት አለ ወይስ፣ ደግሞ አታድናትም ብለን እንጠይቃለን። አንደኛው ነገር፣ ሁለተኛው ነገር ቤተሰቦቻችን እስከ ዛሬ ድረስ አልተገናኙ፣ ፍቅርና እሱ ፊት ለፊት አልተያዩም። እኔ ምናልባት ታውቀዋለች ማለት አዎ፣ ታማለች እኮ እኮ እኔም ያ አስቤ ነው። አሁን ታማለች እሷ፣ አይምሮዋን ታማለች። ግን ስታየው ታውቀዋለች ምንድን ነው የምታሳየው የሚለው ነገር እራሱ በጣም ነው መተው በአንዴ ላይ ተዋት ይችላል። ግን ማለት ነው ይሄ ሰውዬ ዝም ብሎ ነው ታሪክ የሚነግረን፣ ወይስ ደግሞ አለው የእውነት ከእሷ ጋር በፊት ግንኙነት ነበረ ወይ? እኩል እንጠይቀው እኮ ነው። አሁን እሱ አሁን ዝም ብለን ነው ወይስ እየለፋን ያለ ነው? ጭራሽ እሙ ላታውቀው ትችላለች ነው እያልኩሽ ያለሁት። እና ስታየው ታማም ቢሆን ምንም ምን ልታሳይ ትችላለች? ልታቀው ትችላለች? ወይ ምን ልታሳይ ትችላለች? ልትፈራው ነው የሚችለው? ምንድ ነው ልታሳይ የሚችለው? ይሄ ነገር እኔ በጣም ውስጤ እኔ እየከነከነኝ ነው ያደርኩት። እና ቤተሰቦቻችን እና ቤተሰቦቻችን ዛሬ የለም ጭራሽ ልጁ በጣም ደክመዋል። እንትም ማለት ኢቨን ራሱ ብንፈታው ራሱ ምንም የሚያመጣው ታሪክ የለም ማለት ነው ድክም ብሏል። እና ገኒ በብርጭቆ በብርጭቆ ጁስ ቀርተሽ አምጭለት እና አምጭለት እና እኛ እናቅም እኛን ይሻይለን ማለት፣ እሷን ደግሞ ቢያንስ አዲስ ሰው ስለሆነች የሆነ እንደ እናት ምናልባት ከቆጠራት። ባለፈው ቤተሰብ የላችሁም ልጅ የላችሁ ምናምን ሲል ነበር እና በብርጭቆ ጁስ ትንሽ ቅጂና አምጪና፣ ትሞክረው እስኪ ደግሞ። ገባሽ? እኔ በጣም እኮ ነው ያሳዘነኝ፣ እግዚአብሔር አሳዘነኝ ስልሽ እኔ አልችልም፣ በቃ እኔ እኮ እኮ ካልሆነ ይዟት አሁን ቢሞት ይዟት እሷን፣ እንደሞተ ነው የምቆጥረው እንዲሁ እንደታመመች የምትቀርብኝ ነው መሰለኝ እና እሱን ለማዳንም እየታተርኩ ያለሁት። ለዛ ነው እኔ ግን እኔ ሰው እኮ እንዲህ ይለኛል። እኔ አሁን ማንም አልተረዳኝም። ለምን ለፖሊስ አሰጡም ይላል። እሺ ለፖሊስ ሰጠው ታሰር አይደለም? ስለዚህ እሷንም ይዞ ነው የሚታሰ፣ እንደታመመች ነው የሚታሰረው ማለት ነው። ምንም የሚመጣ አዲስ ነገር የለም። እዚህ ነው የተኛው፣ አሳይሻለሁ። እኛ እንገባም ከዚህ በላይ የምት አያስፈልግም፣ ድብደባም አያስፈልግም። ጊዜ የሞተ ሰው ነው የምንደበድበው። እኔ መጀመሪያም ስላበሳጨኝ ነው እንጂ የታሰረ ሰው ራሱ መደብደብ በጣም ነው የሚከብደው። ተኝቶ ነው ያው ራሱን ወይም

ብራዘር እኛ እሷ ትልቅ ሰውነች። ጎረቤት ናት። ስማ ጎረቤት ናት። ምናልባት መርዝ ከተው እንትን ሊሉኝ ይችላል። ምናምን ካልክ እሷ ራሷ ነች ያመጣችል ነግረናት ማለት ነው። ስለዚህ ቀናበልና የሆነ ነገር ውሰድ እና ከዛ ሀይል ታገኘ የለም እኮ ሲጀመር እንትኑን ልፋት ገመዱን ልፈታ ለበይ በእናትሽ፣ ገመዱን ልፈታ ነው። እንዳትቀለሺ። ናስ፣ ቀና። እሱ አነች ያመጣችልሽ። ጠጋ አድርጊለት፣ ጠጋ አድርጊለት። ወዳ ጠጣ፣ ውሰደው። ሳሚ ይሄ ልጅ ይለቀቅና ይሄድ። እኔ አላቅም። ይሄድ በእኒ ደሞ ይሄድማ አይሄድም። ይሄድ አይሄድም። መናገር ያለበት ነገር ሳይናገር ምንለታሩ ምን ልታረቅ ለምን አንድ ነገር ቢሆን እኮ ተጠያቂ ነህ። ከሳሚ እንደ አሁን እንኳን መጣ አቃተው። ልጅ እናንተ ተደበድቡታላችሁ እንዴ? እንፈታላለን ጣጣው

ለእንትን ሰው አንድ አንተ የልጅ እሷ እና አንተ አንድ አይደላችሁ ሳሚ አንተ ቤተሰብ የምታስተዳደር ሰው ነው እሷን ተወው አይደለም ታሪኩን እሷ ራሷ በሽተኛ ናት የሰው ልጅ እንደዚህ እኔ በበኩሌ እኔ በወንጀል ትጠየቃላችሁ ሳሚ ሰው እንደምል እኔ በህግ እንትን በል በቃ ህግ ዳኝ እኔ የለሁበትም። ስ ይሄ ልጅ ከሞተ አንተ ቤተሰብ ነው የምታስተዳድረው። እኔ ሳሚል አንተ ነው ቤተሰብ ነው የምታስተዳድረው። እሷን ካልሆነ እኔ እጃት የሆነ ቦታ ሄዳለሁ። ይሄ ሰውዬ ይሂድ። አንቺ ወንድም የለሽም። እንዴ አንቺ ምንም የምትሆኝ ነገር የለም። ይሄ ሰው ይሄ እኮ ሳሚ ማለት ቤተሰብ የሚያስተዳድር ነው፣ ልጆች አሉት። በቃ እሷን እንደምንም ብለን ማዳን ነው እንጂ ይሄ እዚህ ተደብድበው ምንም የሚያገኘው ነገር የለም። አይ ይሙታ። እንዴ እንድንለቀና እንድትሄድ ቢያንስ ኃይል ያስፈልጋል አይደል? የተወሰነ ሳሚ ተጎድቷል እኮ ይሄ ሰው። ስለዚህ ቢያንስ እቺን ጠጣና ከዛ በኋላ እዛ እንወስዳለን ገመዱን እንፈታለንና፣ እስቲ እውነቱን ንገረን እና ከዛ በኋላ ትሄዳለህ። ወይኔ ጉዴ ፈላ። ጠጣልኝ፣ ዝም ብለህ ጠጣልኝ። ሚስቴ እኮ ነው አሁን አንተ ይሄንን መታህ፣ እና ምን ወንድ ልትባል ነው? እሺ እንጣና ጠጣ። በቃ በቃ በቃ ጠጣ። ዮኒ ዝም ትላል። ልጆችን አፈልገ

ልጆችን ማሳደግ አትፈልግም? እናንተ ለህግ አቅርብ። ልጁን የሰው ሰው እንደዚህ ገላችሁ ነው እንዴ? ተፈለግን እሳት ልወቅስበታለሁ። ዝም በይ አንቺ አንቺ መጀመሪያ ይሄ ሰበብ ያመጣሽው እና አንቺን ነበር እንደዚህ ማድረግ ቅድሚያው ነው። ቤተሰብ አለው፣ እናት አለችው። እንደዚህ እንደ እናቴ እያለ እንኳ ሲያቃስት አያሳዝናችሁም? ሌላው ስራውማ ስራ ነው። ግን ገላችሁ አደለም እንደዚህ ህግ ጠይቃችኋለን። ከእነ ቤተሰብን አንተ የምትታሰረው ሳሚ፣ ምን ሆነህ ነው አንተ? አንተ፣ ስሽችን በሽተኛ ይዟት ሄዱ። እንደ በቃ ፍቱትና አረጋጉትና የሚናገረውን ነገር ይናገር። ልቀቁት በቃ። ልቀቁት በቃ። አንተ መኖር አትፈልግም? ለልጆችህ ማንም እኮ የምለቅሰው የለም እንዴ። የሱስ ሰው ገላችሁ ሰው ነው በቃ። በስነ ስርዓት ጠይቁ እንጂ ይሄ ቢሞት ቤተሰብ ሊኖረው ይችላል። ምግብ ካልበለ ምን ካለ እንዴ እሱ ደግሞ እቃውን ጨርሶ፣ ከዚያ በኋላ ስለመፍትሄው እናወራለን። እሷን ነበር እንደዚህ አስረውት ማለት ዳንኤል። እሺ እስኪ ግቡ። የሰው ሰው ልገሉ ነው እንዴ? ተሰባስበው ወንድማማቾች እንኳን ተጠጣ እስኪ ጠጣ። እንከ ጠጣ፣ ጠጣ። እና አንተ ያደረከው ነገር ተናገር እና ግልጽ ተናግረ ሂድ፣ ከመሞት በፊት እ ረ አየችው ነው እንከ እንከጠጣ ጠጣ፣ ጠጣ። መሞት ነው እንደ አንተ የምትፈልገው? ጠጣና እውነቱን ተናግረ። አንተም ማን እንደዚህ ምን እንደምትፈልግ እዚህ ቤት ውስጥ ተናገረና ሄድ በቃ። ቆይ አንተ መሞት ነው የምትፈልገው? አዳምጠኝ፣ መሞት ነው ወይ የምትፈልገው? ስማ ምግብስ ትፈልጋል? አንተን እኮ ደግሞ የጸጉሩ እንላቸው እንትን ለማለት ነገር ፀጉሩ ያለ ነው። እኛም ራሳችን ምግብ አልበላም። ይሄን እኮ ጁስ ራሱ እንዴት እንደጠጣ ነው ይገርሞኛል። በቃ መፍትሄውን ተናገርና፣ እሷ የምትድንበትን ነገር ተናገር። እኛ ካንተ ችግር የለብንም፣ እንለቃለን አሁን ነው

ቀጥል ተናገር፣ አባ ብዬ። ምን አለ? እነሱ እንዳለ እነሱ እንዳለኝ ከሆነ ከኔ ጋር ስትሆን ብቻ ነው ምንድን ነው

ቀጥል ሌላ የምትናገረው ነገር ካለ ሳሚ። ካልመታ ካይሆንም እ ትድናለች እኔ የምታገኝ ከሆነ ትድናለች። አሁን አንተን ካላገኘች አን በቃ እኔን ካገኘች ትድናለች። እንዴት አይነ ማግኘት ነው ሳሚ። ከሳሚ ጋር እንዳትሆን ከኔ ጋር ሆና ብቻ ደስተኛ እንድትሆን ምንም ነገር እንዳትሆን ነው ያሰሩት። እሳቸውም እሳቸውም ያሉት እሳቸውን ተወው እባክህ፣ ዝም ብለህ አውራ። ቆይ ሰውዬው ያለውን ሰውዬው ልበል እንጂ ሰውዬው አንድ ጥቁር ዶሮና እና አንድ ጥቁር ዶሮና ወደ ሀምሳ የሚቆጠሩ ሀምሳ ሺህ ብሮችን አስር አስር ሺህ ብሮችን አምስት ተቀብለውኝ ነው እንደዚህ ያደረጉልኝ። ከኔ ጋር መተውን ብቻ ከሆነ ነው ጤንነቷ እየተስተካከለ ነው ይመጣው። እንደው አንተ ለሰው ህይወት ብለ ይህንን ሁሉ ብር ከምትከፍል አትበላበትም ከተረፈ አሁን እሷ እንደዚህ ሆነ፣ ምን ታገኛለህ? ግን እንዳነቁት በቃ ተሰማኛል። ይሄ ማፍቲያ ነው። አጥልቀቅ ልቀቅ፣ መፍትሄ ብላ እንድትነግረኝ አልፈልግም። እኔ አንተ እንዲሞት ነው የምፈልገው። ልጆችን ማሳደግ አትፈልግም? ተናገር በቃ በቃ ተናገረ እኮ የምናገረውን እኔናገሩት ነው ወይ እሷን ጠርተህ ተው፣ ወንድ ልጆች ናቸው። ነገ ጠዋት ምን እንደምደቀጥል

ሳሚ አንተ ይህ ሰውነቱ እንዳለ እኮ በቃ መታሰረው ሁሉ ቁስላአተ ጤና እናቸው ው ሳሚ አንተ ኮ በህግ ትጠየቃለህ ምን ሆነህ ነው እያለ ያለውን ሰምተሽዋል። በቃ አ ኮ በቃ ተደረገ። ስለዚህ እሷን እናመጣለን፣ አንድ ነገር መፍትሄ እናደርግ። አንተ እንደዚህ ስራ አደረግ ምን የምታገኝ ነገር አለ? ትድናነ እሷ ሲጀምር የሁሉ ውሸት እየመሰለ ነው። ፍቅር ትምጣና ያለውን ነገር በቃ እሷ ትምጣና የምትሆነውን እኔ ስ የምታውቀው እኔ ምን እን ምን እንደምትል ብቻ ነው የማየው። ሲተምጣ እና ማለት ነው። ሲጀመር ግን ዝም ብለው ለራሱ ያመቻቸው የጠንቋይ ምናምን እንደዚህ ለራሱ ያመቻቸው ነገር እነሱ መተዋወቃቸው እራሱ በሆነ መንገድ አሁን እታወቅለት እሷ ስትሄድ እኮ የሆነ ነገር